ይቅርታ፣ ስላላወኩኝ እኮ ነው። ዝም በይ። ከዛሬ ጀምሮ ላይሽ አልፈልግም። መለማመጅ አረግሽም። ሁለተኛ እንደዚህ አላደርግም እቴጌ፣ በእናትሽ በእናትሽ፣ ሁለተኛ እንደዚህ አላደርግም። እውነት ስራዬን በአግባቡ ሰራለሁ። አታባሪኝ በእናትሽ። መጀመሪያ ስራሽን በአግባቡ መስራት ነበረብሽ። እዚያ ትነፋረቂ አይዞሽ ሁሉም ነገር ያልፋል። ደግሞ አንቺ ገና ልጅ ነሽ። ከአንቺ ብዙ ነገር ይጠበቃል። ተስፋ እንዳትቆርጭሽ በርታ እና አሁኑ ልጅ ነሽ። አላውቅም የት እንደሚሄድ አላውቅም። ዘመድ ቤተሰብ ጓደኛ እንኳን የለኝም። ምን እንደማድረግ አላውቅም? አይዞሽ ከፈለግሽ በትንሽ ጊዜ ሚዛምቆ የትችላለሽ እኔ ሌላ ነገር አስቤ አይደለም፣ ስላሳዘንሽን ብቻ ነው። እኔ እንዲህ የተቸገረሽ እንደሄድ አይምሮ አይፈቅድልኝም። ከፈለክሽ ቤት ለቀልሽ ልሄድ እችላለሁ። አዎ በቃ ጓደኛዬ ጋር መቆየት እችላለሁ። ስለዚህ ነው እንደው ቤት ነው ያለህ፣ ግን እዚህ ብቻህን ነው የምትኖረው? አዎ ብቻዬን ነው የምኖረው። በቃ ረፍ። ቤን የገበች ክፍልሽ ላጸዳልሽ። አረ ችግር የለውም እኔ ራሴ ማጥራት እችላለሁ። አረ ማይሆነው ነው። አንቺ እኮ እንግዲህ ነሽ። ካልክሽ በቃ ረፍ እሺ በቃ ገብተሽ ማረፍ ትችያለሽ። እሺ በጣም አመሰግናለሁ። እንዴ አንተ ልትሄድ ነው እንዴ? አዎ ለሊቱን ብቻሽን እንድታሳልፊ አልፈልግም። ግን እኮ ቤቱ በጣም ሰፊ ነው፣ በዛ ላይ ብዙ ክፍሎች ነው ያሉት። ግን ደግሞ ነጻ ሆነሽ እንድታሳልፊ ይፈልጋል። ቢሆንም ምንም ቢሆን አንተን ከቤት ላስወጣ አልፈልግም። ግን ምንም አትበለኝ። እንዲያውም እኔን የሚጨንቀኝ ይህን ያህል ቤት ውስጥ ብቻዬን ትተኸኝ ብትሄድ ነው። ኧረ የመርሽን ነው አሁን በዛ ላይ ክፍሉ ራሱ አፈውጥቶ የሚባለው ነው የሚመስለኝ። በቃሽ፣ ሽከሽ ምን አደርጋለሁ? እኔማ እኮ ወጥቼ ቲካዊ ምግብ ይዤ ሊመጣ ነበር። በቃ ወልግባና ተፍ ተፍ ልበል፣ ሞያዬንም በዛው ትቀምሽልኛለሽ። እሺ ላግዝ ደግሞ ቤተሰብ ቤት አስገባ አሉ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

ታዲ ያ ካልሲዎቹን አይቼ እኮ ነው እንዴ ጠፉ እንዴ አይ ማለቴ ለምን አጠብሻቸው አይ ምንም ችግር የለም ኖ በጭራሽ እኔ እኮ እዚህ መጣዎች እንድታርፊ እንድትረጋጊ ነው እንጂ ምንም እንድትሰሪ አልፈለግኩ ምንም ችግር የለውም በዛ ላይ ከሚደብረኝ ብዬ እኮ ነው ከጠፋሁ ግን በጣም ይቅርታ አረ ምንም አላጠፋሽም ለማንኛውም ብቻ ነገር ላይ ያለሻለች መቸገር አልነበረብም እኔ እኮ አለ አ ሲጠቀሙ እሺ በጣም አመሰግናለሁ። ከዚህ በኋላ በምን ነገር እንድታመሰግኚ አልፈልግም። ደሞ ስታመሰግኚ አራቅሽኝ ስለሚመስለኝ ይከፋኛል። በጣም ይቅርታ። የምር በጣም ትለያለሽ። ምንም ሳላደርግልሽ ታመሰግኛለሽ፣ ምንም ሳታጠፊ ደሞ ይቅርታ ትጠይቂያለሽ። የምር ትለያለሽ። ብቻ ልብሱን ቀይሪውና ወተምሳ እንብላ፣ አዝዣለሁ። ግን እኮ ነው እዚህ ሰርቻለሁ። በቃ ዛሬ ስትለፊ ነው አልሹ። ግን እኮ ቤቱ ምንም አልነበረም። ምን አገኘሽ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 ወይ ጉድ እንኳን የሰራሁበትን ልጠይቃት እንዴት አመናጭ ቃ እንዳስወጣችኝ እኮ ብታይ ብቻ እሱን ባላገኘው እንደሱ አይነት ጥሩ ሰው ባይገጥመኝ መውደቂየት እንደነበረ እንጃ እሺ በቃ እሺ እደውልልሻለሁ እሺ ምን ቢያነ? እ? ምን ችግር አለው? አይ እንደሱማ በፍጹም አይሆንም። ባይሆን ልቅ መስልህ። ኖ እንደሱ ምን ነው? እንደሱ አስቀምጬልሻለሁ እሺ። እንዲያውም ዛሬ ደላላ እናገራለሁ። ለምን ምን የደበረሽ ነገር አለ? እ አይ እንደዛ አይደለም፣ ያው እስከ መቼ ሰው ትከሻ ላይ ይቀመጣለሁ? በዛ ላይ እዚህ ተቀምጬ ከሙ ለራሴም ስራ ባገኝ ነው የሚሻለኝ። እሺ፣ እንደዛ ከሆነ በቃ እኔ እንደማቀው ደላላለህ ለእሱ እነግረዋለሁ። እሺ ፈታ ነገር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

የተቸገረን መርዳት ሌላ ነው። በአሁኑ ሰዓት ጭኑት በበዛበት ሰዓት ማን ምን እንደሆነ የማታቅበት ሰዓት አለ ሳል ሰው ገብተው በኋላ ምን እንደሚያደርጉ እኳ አታቅሜኔ ልጅ። እሺ በቃ አሁን ተረጋጊ። ደግሞ ኮትውጥሩ ልጅነች ትወጃታለሽ ልጅ። እስኪ ተወኝ ደግሞ። ቆንጆ ናት፣ አከናፈር ቆንጆ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 እና እዚህ ከአንተ ጋር ተዳብራ ልትኖር ነው። አይ፣ እኔ አልፈቅድም ብያለሁ። እሺ ማሚ፣ በቃ ተረጋጊና እናወራ። አይ፣ እንግዲህ ተናገርኩ በቃ። የእናት ቃል አይከበርም እንዴ? ዞር በል። እኔ ምልህ እጄ እና ምን አሰብክ? እንዴ የኔ ልጅማ እንደ የተልከሰከሰ ስራ አትሰራም። ክብሯን የጠበቀች ናት። እቺ ማን አለሌ ያሳደጋት አይደለች። እንዴህማ ሽን ስራ ላፈላልጋትና ስራ እስክታገኝ ድረስ ከዛ ጭንቀት የልገላገል። አንተ የትኛው የእርዳታ ድርጅት ተቀጣሪ ነህ? ምንድን ነው? ምን እየሆንሽ ነው እግሮት እግሮት ልጠብዎት ብዬሽ እኮ ነው ማን አንቺ እኔን በዚህ ሞረድ እጅሽ ነው የምታጥቢው ሂጅ ከእዚህ አረ ችግር የለም ያው እንግዳ ሲመጣ እግር ማጠብ ባህላችን ነው ብዬ ኮ ነው አይ እንግዲህ አመሌን አታምጪው ንገራት እንጂ አንተ እማዬ እስኪ እሺ በያት ለአንቺ አላት ክብር ለማሳየት ፈልጋ እኮ ነው እኔ የከበቡሽ ዳንተው የእናንተ የህፃናት መጫወቻ ሆንኩ እንዴ ማን? እሺ። አይ ምንም ችግር የለም። ምንም እኔ ምል እንዴ፣ ጓደኛ ብትመክረው ምን አለ? ቆይ ደግሞ ምን አደረገ? ምን አደረገ ይለኛል። ሁላችሁም ያው ናችሁ። እንደ ውሃ ቢወቅጡት አለ አንዲት ባለ ሀገር የሆነች ልጅ አምጥቶ ሊደፋኝ እኮ ነው፣ እድሜ ያሳጥረው። ነው እሷን ነው እንዴ የምትያኝ? እኔም በጣም ተናድጃለሁ። ደግሞ አንተ ምን አታነቅም እንዴ? ይህ እሷ ከመጣች ጀምሮ ውጭ ብቻዬን ነው። በለው አብሮኝ የሚዝናና የለ፣ አብሮኝ ኳስ የለ፣ የሚጠጣ የለ። በቃ በጣም ነው የደበረኝ። ዶሮ ብታልም ጥሬዋን አሉ። ለመሆኑ ስለ እሷ ምን ይላል? እኔ እንጃ። ያው ጥሩ ልጅ ነች ምናምን ታሳዝናለች፣ ነው የሚለኝ ለኔ

አልጨረስኩትም እኮ የቀረም ይቀረ አለ ዞር በይ ከዚህ ዞር በይ እኔ እራሴ ለልጄ እንደሚሆን አድርጌ ይሰራለሁ ሄቲ ምን ገትርሻል ምን አይነቷ ናት እንደው እባካችሁ

ደግሞ እንደዚህ አጥቆረሽዋል። ቡና ነው ደረቀውት መሰለሽ? እንዴ! እንደዚህ አድርገሽ የምቆየው አንሺ ልጅ፣ ወደዛ አንሺ እንኳን ልጅ አልጠጣው ይገለው ነበር አቃጥሎ። ምን እቺ አላቅም አትልም እንዴ? ወይ እቺ ያንተ ጉድናታ ጠይቃት። ካላወቀች አላቅም አትልም ልደፋኝ እኮ ነበረ። በቃ ሽማሚ ተረጋጋ። እኔ የምልሽ ትሁት፣ እዚህ ጋር የነበረው ወረቀት አነሳሽው? እንደ ቆሻሻ መስሎኝ እኮ ጣልኩት። እንዳትይኝ፣ ቆይ ምን ማለት ነው? በስንት ሰዓት ከመጨ አይደል እንዴ ልኩት። እንዴት ነው ቆሻሻ የሚመስልሽ? በጣም ይቅርታ፣ የምትፈልገው አልመሰለኝም ነበር። ይቅርታ። እሱን ወደዛ እባክሽ። ቆይ አንቺ ትልቅ ሰው አይደለሽ እንዴ? መረጃና ወረቀት እንዴት ነው የማትለዩ? በጣም ይቅርታ አደርግልኝ። አቤ፣ ይኸው እኔ ምን አልኩ? ተው፣ የሚሻለን እኔ አውቃለሁ ብለህ አሻፈረኝ አልክ። ይኸው ገና ሌላ ነገር እንዳይመጣ ድሮም ያልኩት ይሄንን ነበር፣ ይሄንን ነበር የፈራሁት። እኔ ገና ስንት ጉድ ይመጣል፣ ገና ስንት ጉድ እናያለን። እኔ እዚህ ቤት ምን አርገሽው ምን ሆኖ ነው እንደዚህ የምትሆነው? መፍትሄ ማሰብ አይሻልም? እሺ ቆይ፣ ለዚህ ምን አይነት መፍትሄ ይኖራል? ቆይሽ። ነገ ማስገባት ያለብኝ ፕሮፖዛልስ። አላውቅም። እቺ ልጅ ወደፊት አጠቅመ እንዳየዋት እኔም እናትም አሉደናት። እቺ ልጅ በጣም ይቀራታል። ደግሞ ምን ታገኛል? ኦ ሰውዬ፣ በቃ መፍትሄ ነው፣ እሷ ናት። ወጥቼ ከቤት ከዛ እሺ ምን ቀይራል? ዛሬም ባይቀይር ነገን ይቀይራል ብዬ እኮ ነው። ደግሞ በእንዴት እንዴት እንደጨኩባት? አረ እንዲ ያንተስ በዛ በዚህ ኮንዲሽኑ ስለሷ ታስባለህ እንዴ? አሬ ፌር አይደለም በእናትህ። ሶስት በፈጠረች ሌላ ጸጣት ጀመርብኝ እኔ በቃ እረዳሻለሁ ቅድም ተናድጄ ስለነበረ ትንሽ አሁን ግን ችግሩ ተፈቷልሽ እውነት እንዴ ምን እያደረጋችሁ ነው አ ምንም አይደለም ደግሞ የቅድሙ ችግር ተፈቷልሽ ይሁና ይሄንን በጥንቃቄ አስቀምጪ እንዳሰብ እንዳደራርቢው ቆንጆ አድርገሽ አስቀምጪ። በጥንቃቄ አርጊ።